ጂጂ፣ እኔ እኮ በመከራ እጣ። አሁን ራሱ ማለት ነው። አሁን የጉጂ ችግሩ ቀደዳ ለምዳለች፣ ገብቱሻል። ከቀደዳው ለማንሳት እሷን ከባድ ነው፣ ያ ነው ቀደዳ እንደዚህ ዱቅ ብላ መቀደድ ነው ማውራቱ። ልክ መፍጠር ትወዳለች እና እኔ እጣ ስታጫውት በጩኸት እኮ ነው። በቃ እጣ ስጀምሪ ፊትሽን አዙሪ ይልን። ወደዛ አንፈልግም አንች ማየት፣ ስፒኑን አርግና ሰው ታብሌቱ ማየት ነው። አንች ማየት አይፈልግም። ጋይ ስድስት ሰባት ስምንት ቀርቶ ትረዳት። ታብሌት እኮ ከጀርባዋ ነው ያለው አይታይም። እና የሀብቱ ጉቼ ያ እንትን በይ። በታሲ ተምሬ ነው የምልሽ፣ በእግዚአብሔር ፍቃድ። ቷቷት ግን እኮ እኔ ግን ሄለን፣ አንድ ጥያቄ ጠይቅሽ። ሌላ ሰው ወጣ የሚያጫውት ሰው ቤት ኢቨን ባዝ ጫወት እንኳን እኔ ሁለት ሁለት ደቂቃ አልቀመጥም። ጉጂ እኮ እያሳቅሽ ነው የምታጫውተው ገባሽ? ያ ሰው አንዳንዴ የሆነ ድብር ታይዝሽም፣ ገባሽ? እንትና ሻይተሽ መሰለሽ ይሄ ጨዋታ ላይ ተጫዋቾቹ በስነስርዓት የሚጫወቱ ተጫዋቾች። ስፒኑን እኔ አሁን ካላየሁት አይገባኝም፣ ማየት አለብኝ። አይ ሀብ ቱ ሲ። እኔ ስፒኑን ካልታየ እንዴት ይገባኛል? ምን ከምኑ ቁጥር ይዘዋለሁ? ኦፍኮርስ ጨዋታውም እንዳለ በባክግራውንድ መጫወት ትችላለች። ማውራቱን በባክግራውንድ ትችላለች፣ ችግር የለው። ገብሻ ነገሩን ነው የምልህ አሁን። ይህንንም በመከራ ነው ነው የምልሽ የስፒኑን ጉዳይ በመከራ ነው ከጉጂ ጋር እንትን አዶ ኖ ተፈጥሮ ይሁን ባይዘወይ ጅጅዬ በህይወት እንደዚህ በስራ ምናም ብቻ አደለም። አዶን ኖ ዋይ ኢቨን ሪሌሽንሽፕ ስልቹ ነ የሆነ ሰዓት ላይ ይሰለቸኛል። አዶን ኖ ዋይ ቅድም ልክ አንቺ እንዳልሹ ማለት ነው ጸበል መግባት ይኖርብኝ በፈረንድ ሳጅታሪየስ ነኝ፣ ግን በተፈጥሮ የሆነ ሰዓት ላይ የሆነ ነገር ይሰለቸኛል። በቃ እሰለቻለሁ። ለምን እንደሆነ አላውቅም። ሪሌሽንሽፕ ይሰለቸኛል፣ ትዳር ይሰለቸኛል፣ የሆነ ሰዓት ቤተሰብ ይሰለቸኛል፣ ጓደኛ ይሰለቸኛል። ብቻ ስልቹ ነኝ። ለምን እንደሆነ አላውቅም። ስራ ስራ ራሱ ይሰለቸኛል። ኢትዮጵያ ሁኜ የምሰራበት ድርጅት ነበር፣ የውጭ ድርጅት ውስጥ ነበር የምሰራው። ጋይስ ብዙ ልጆች እንደውም የሚያውቁ ልጆች አሉ። እና አለቃዬ የውጭ ዜጋ ነው፣ እና በጣም ነበር የሚገረመው። በቃ ስሰራም ከልቤ ነው የምሰራው። በቃኝ፣ ስራ አሁን በቃኝ ካልኩኝ ምድር ሰማይ ቢደበላለክ አለቃ አላቅ እንትን አላክ አላቅ። በቃ በቃ ካልኩኝ በቃ ነው፣ ማንም አያስገኝ። ለራሴ ራሱ ይገርመኛል። በቃኝ ካልኩ በቃኝ ነው። በቃ ብለመን ብሰራ እኔ ነው ፔሽንት ነኝ። በስማምኔ በጣም ታገሳለሁ። ምን እንደምታረጋቸው ታውቂያለሽ? ተጫዋቾቹን ሞቅ ብሏቸው እየተጫወቱ እኮ ነው ያሉት ጋይሰማችሁ ማንም እኮ አጫወት እንደዚ አያረግም። ከአንድ ጌም በኋላ በቃ እርስ በርሳችሁ ልትበላሉ ምን ዲላ ኔ በቃ ልዘጋው ነው ምናምን ስትላቸው ደንግጠው ሌላ ሰው እኮ ብቻሽን ለምን የሁለት መቶ ሀምሳ እየገባሽ አትጫወችም? ያጫውቱሻል። ፍሬንድ እዚህ ጋር ሰልችቷት ማለት ነው ትንሽ ታጫወታቸውና በቃ ነገ ደግሞ ከፍታለሁ ወይ በቃ በቃችሁ እርስ በርሳችሁ አትበላሳቸው። አዶ ነው ዋይ። በቃ ይህ ነገር ለራሴ ራሱ ይገርመኛል እኮ በህይወትም እንደዛ ነው ይሄ ሰከንድ ቻንስ ምናምን የሚባል ነገር አላቅም። በቃኝ ካልኩ በቃኝ ነው። ግን እየኖርኩ መሰለኝ የምጨርሰው ግስቴን የምጨርሰው እየኖርኩ ነው፣ ፍቅሬን የምጨርሰው እየኖርኩ ነው። ምናምን ዘዴዋን በቃኝ ካልኩ በኋላ ግን አልመለስም። አይ ዶንት ኖ ዋይ በቃ እፈልገዋለሁ። ለራሴ ራሱ አንዳንዴ ለምንድ ነው ሁለተኛ ዕድል፣ ቆይቶ ይቆጨኛል። ከአመታት በኋላ ሁለተኛ ዕድል ብሰጥ ምን ነበረበት ላለሁ። ግን በሰአቱ ስሜቴንና ስሜቴን የማዳምጠው ኖ ካልኩኝ፣ መመለስ አልፈልግም። በቃኝ ካልኩኝ በቃኝ። የሆነ በሆነ ሰው ላይ ተደግፌ ምናምን እንትን ማለት አልፈልግም። ለራሴ ራሱ ይህ ነገር ይኮ እየቆየ ዋጋ ያስከፍለኛል፣ ግን በሰዓቱ እዛ ሆነሽ ይሆናላ። የምትታገሹ አይ ቲንክ ሶ። ያ ግን እኮ ነው የምልሽ፣ የሚታየ እየኖርኩ ነው ግስቴን የምጨርሰው ንዴቴን የምጨርሰው ፍቅሬን የምጨርሰው የምችለው ምናምን እየኖርኩ እየተለማመጥኩ ነው እያባበልኩኝ ግን የሆነ ቀን ሳታስቢ ጠዋት ቀን ቀልፍሽ ተነስተሽ የምትወስኝው ነገር አለ አይደል? እንደዛ ነው የምወስነው። በሚገርማችሁ ሁኔታ ፍቺ ያደርሳል ብላችሁ በማትጠብቁት ኬዝ ነው የልጄን አባት ቻው ያልኩት። ከዛ በላይ እኮ ትልልቅ ጥፋቶች አልፌዋለሁ። ከዛ በላይ እኮ ብዙ ነገር ታግሸዋለሁ። ዋለሁ ዘዴ ይዋን ተነስቼ በቃኝ አልኩ። ቀን በቃኝ ነው። መለማመጥ ምናምን አላውቅም። መስሪያ ቤቴን ስለቅ ሁለት ያላሰብኩት ስንትና ስንት ጥፋቶች እኮ ኖረው ስህተት ኖሮ ምናምን አለቃ ያልፎኝን ያልፍ ምናምን አውቃለሁ። ቆይ ይሄ ሰው የሰው ያዘጋጅ ቆይ በዚህ ሰዓት በዚህ ሲትዌሽን ጥያዋ ላሄድ ምናምን አለቀ። አስራ አንድ ኮንቴነር ቆሞ ነው አላወርድም ጨርሻለሁ ብዬ ዶክመንቱን አስረክብ የወጣሁት። ይከሳ የእውነት ይለምዳችሁ። በዛ ሰዓት እኔ የሚከፈለኝ ደግሞ የሚከፈለው ሴት አልነበረም። በዛ ሰዓት አስራ አንድ ኮንቴነር ሊራገፍ ቆሞ ነው። ቻው በቅቶኛል፣ ብዬ የወጣሁት። አልሰራም አልሰራም ነው ኢቨን ሰው እኮ ሌላ ስራ አዘጋጅቶ ነው አይደል? ሎሚ ነው ልጅ ወልጅ ያለው ልጅ አለኝ ምናምን ምናምን ቤተሰብ እያስተዳደርኩ ነው። ኃላፊነት አለ፣ ትዳር አለ ምናምን ከልጅ አባት ልማከር ቆይ ባሌ ላናገር ቆይ ነገር የሆነ ነገር ይሆናል አላልኩኝ። ምን ወስል ሆኖ ማንም አይለብሰኝ ለምን እንደሆነ አላውቅም። ቆይቶ ግን ይቆጨኛል የሆነ ሰዓት ላይ ለምን ነበር እንደዛ ያረኩ፣ ለምን ባላየሁ ምናምን ላለው ያ ስሜት ነው ያለው ስቲል አሁንም ሄሊ እንዳለችው

አሁን በዚህ አይነት ነገር እንኳን አንቺን ለመምከር ሳይሆን እኔም ችግር አለ። ደግሜ ግን አላጠፋ ማለት ደግሜ እንደዚ አይነት ስህተት አልሰራም። አሁን በልጆች አባት አይተሸዋል፣ በሁለተኛው በሶስተኛው ሶስት አይነት ነገር ትደግሚያለች ጂጂዬ። እውነት ለመናገር ዛሬም አልተለወጥኩ፣ እነዛን ነገሮች አያቸዋለሁኝ፣ ቶሎ ወዳለሁ ቶሎ ቀርብና ሪሌሽንሽፕ ላይ ቶሎ ሰፍልና ወቅት አለን። ምንም አርጉን እኮ አደለም። እሰለቻለሁ ስልክ ማውራቱ እሰለቻለሁ፣ ሀኒ ማሬ ቤቢ ምናምን መባባሉን እሰለቻለሁ። ለምን በተቀለሽ አሚፋሎች? የምትሰለችው ሲቀርቡ መጀመሪያ የነበራቸውን አቀራረብ ስለሚለወጡ ነው። አንቺ አደለሽ፣ እነሱ ስለተለወጡ ራሱ ላይ ፍ የራሳቸው ነው። እነሱ ዎች ማንኛውም ሰው መጀመሪያ ሲመጣ እራሱ መሆኑ አደለምጣ። አንጀ ደግሞ መጀመሪያ ስትመጪ ራሱ ሆኖች ነው ምታይ ሲገባሽ ልክ እነሱ የሚፈልጉትን ነገር የሆነ ነገር ከአንቺ በቃ የኔ ናት ብለው ካሰቡ በኋላ መንቀባረር ነ መንጠራር ሲጀምሩ አንቺ የለሽ ክተል ወጠሻት። ያነ ችግሩ ሰው ግን ይመስላል። አንቺ እራስሽ እራስሽ ላይ ትፈረጃለሽ። አይደለም፣ እኔ በራሴ ስላየሁት ነው። እኔም እንዳንቺ ነ መጀመሪያ ላይ ሲቀርቡሽ ና ከዛ በኋላ ደግሞ እንትን ሲሉሽ አንድ አይደለም፣ ገብቶሻል ግን ከዚህ ላይ ግን ጂጂዬ እሷ እኮ በትዳር ወይም ደግሞ በጓደኝነት ብቻ ሳይሆን አጠቃላይ በላይ ኳላ እኮ ነው ይሄ ስልችነት ያላት፣ በስራዋም ላይ በሁሉም ነገር ላይ ነው ስልችነት ያላት። አሁን በዚህ ብቻ ቢሆን ይሄ ምክንያት ሊሆን ይችላል። የእሷ ግን አጠቃላይ ላይ ኳላ ነው ስልች ሆነ። ስለዚህ በራሷ ላይ ነመስላለች። አጠቃላይ ነገሮችን ስልቹ ናት ማለት ብዙ ነገር ላይ ይሰለቻል። ብዙ ነገር ላይ ስልቹ ነኝ ካለች በራሷ ላይ የታዘብኩት ነገር ማለት ነው ጂጂዬ ሁሉም ነገር ይሰለቸኛል። ተፈጥሮዊ ነው ብዬ እንቀበለው ስል እማይሰለቸኝ ነገር ካለ ልጅ ብቻ ነው። ቤተሰብ ይሰለቸኛል እያልኩሽ እንደዚህ መወዳቸው ወንድሞቼ ይሰለችኛል። ኢትዮጵያ ለረፍቴ እጄ እሰለቻለሁ ሰለችለሁ። እውነቴን ማለት መሰልቸት አይደለም። ስልቹ ነኝ ስላልሽው ሳይሆን አንቺ በባህሪሽ በቃ እራስሽ የምታጋምጭ ሴት ነሽ። እንደዛ ትበል እውነት ለመናገር ጎበዝሽ ማለት ነው። ለመሰልሽ ሆች ወንድሞችሽ ወንድማዊነት ግንኙነት አለ። ከዛ በተረፈ እንግዲህ አንቺ ላይ ሊያበቅልና ሊያረጃ አይደለም። አንዳንዱ ቤተሰብ ከቤት ኖ ኖ ልክነሽ። ጉጂ ራስሽን ጥፋተኛ እንዳታረግ መሰልቸት አይደለም። ትክክልነሽ፣ ትክክልነሽ። ግን አስበው፣ ልክነሽ። ለምንድነው ልክነሽ? ግዴ ጋር ያለው ነገር የእውነት ነገር ስለሆነ መሰለኝ ማልሰ አንቺ ማዘል የምትችው ራስሽን ብቻ ነሽ። እኛ አሁን አንቺ እያደጉት ሀገር ባህሪ ያች በ ስለ አደግሽ ነው ቀድመሽ ስለ ነው አንዳንዱ እናቱን አያቱን ቤተሰቡን በስልክ በሙሉ ተሸክሞ ነው የሚዞሩ ይ ግዴታ እኮ አለ። ለራሱ ጊዜ ስጭ ሽ እነሱን መርዳት ካለብሽ እ ተቸገሩ ከሆኑ ምናምን በገንዘብ ነው መርዳት ያለብሽ። ተሸክመሻቸው ግን ታዞ የራሽ ህይወት እኮ አለሽ። ትክክል ነሽ ግን አዳዲስ ነገር መሞከር አሁን ለምሳሌ እዚህ ጋራ ይሄ ሎተሪው አላዋጠ ካለ እና ካልተመቸሽ በሰ እሱ ካልተመቸሽ፣ ልክ ነሽ። ግን የሚመችሽን ነገር አሁንም ተሌሎች ማለት አለሽ። በቃ አንቺን የሆነ ታፕ የሚያደርግሽ በዚህ በቃ አንቺ የሆነ ነገር አለሽ። በዚህ ላይ ነገር ጨምረሽበት የሆነ ጎል ውስጥ መግባት አለብሽ። እሱም ብቻ ፈልግ እንጂ እስካሁን የተናገርሻ ግን የተለየ ነገር፣ ትክክል ነሽ። ለመሰል እኔ ደግሞ እንደሚመስለኝ ታውቂያለሽ፣ ጉጂ፣ ኢሞሽናል ነሽ ማለት ነው። ኢሞሽናል ማቶኙ ልጅሽ ጋር ብቻ ነው። ሌላዎቹ ጋር ኢሞሽናል ነሽ ማለት ነው። ልጅ ልጅ ልጅ የሚገባኝ ነገር እርዳታ ስለሚያስፈልገው ና ኃላፊነት ስላለባት ነው እናደገገ በኋላናገበሰ በኋላ ይመስለኛል። የእውነት ነው የልጄ የእውነት ነው መሰለኝ። ልጅነቱ ምንም ስላለ እኔን መፈለጉ የእውነት ነው። አንዳንዴ ሰው የእናትነት ነው ትክክል ጉች የአንዳንዴ እኔ ደግሞ ምን እንደምሰራ ታውቂያለሽ ላይክ እንደ ኢሞሽን በሆንሽ ቁጥር በህይወትሽ ትክክለኛ ሰዎችንም ልታጭ ትችላለች። ትክክለኛ ሰዎችን ይህ ኢሞሽንሽን መቀነስ አለብሽ። ማለፍ አንዳንዴ እንዳይሰለችሽ ለመሆን መሞከር ነው እንጂ ሁሉ ነገር ላይ ስልትኮሽ ነገ መልካም ሰዎች፣ ጥሩ ሰዎች ወይም ለአንቺ ዋጋ ሊከፍልልሽ ከጎንሽ የቆመ ሰው ታጭዋለች። በስሉ እኔ ደግሞ የሚጫል ጋ ማለስማማ ነገር ልንገርሽ ልንገርሽ አንድ ሰው ዋጋ የሚከፍልልሽ ከአንቺ የሆነ ነገር ሲፈልግ አንድ፣ እንደዛ አስባለሁኝ። በዚች ዓለም ላይ ብዙ ሴቶች አሉ። ለምን አንቺ አስፈለግሽው? አንቺ ጋ የሆነ አንቺ ፈልጎት አደለም፣ ከአንቺ የሚፈልገው ነገር የተጠቀ የሚጠቀመው ነገር ስላለ ነው። ስለዚህ ዋጋ ከፍልልሻለሁ እና ልንገርሽ ይሄንን ውለታው እያለውን እንደፈለግኩ ላሽከክርሽ፣ አይሰራ አይሰራ። እኔ ልንገርሽ ጉቺ አይስዌር አንድ ነገር ብቻ አል ማድረግ ያለብሽ የሆነ ነገር ፈልግ ስፔሻል፣ አንቺ ጋራ የምትሄጅበት የምትነቅበት ነገር አለ፣ እሱም ብቻ ፈልግ እንዳለ የምታደርጊያቸው ነገር ከሙሉ ትክክል። እኔ ደግሞ በጣም የተለየ ሀሳብ ያለኝ እኔ ጉቺን እስከማቅሽ፣ ከተቀራረብን እስከማቅሽ ጊዜ ድረስ ጥሩ ልብን ያለሽ እኔ ደግሞ የምመኝልሽ ልሽ ምን እንደሆነ ታውቂያለሽ? የሆነ በቃ ትክክለኛ ሪሌሽንሽፕ የሚሆን ትዳር በቃ ከሆነ ሰው ጋር ረዥም ነገር ነው የምመኝልሽ ልሽ። ቢኮዝ ላይክ እንደ ወንዶቹ ልንሆን ነው ማለት እኮ ነው። ቦይ እና ሜን ልዩነት አለው። ላይክ ይሄ የቦይ አይነት ካራክተር ሊሆን ነው ማለት ነው። ስለዚህ እንዴት፣ ወይኔ በጣም የሚገርም ሪሌሽንሽፕ ወይ ትዳር ምናምን። ጥቅም ብቻ ነው እንደ ለጋራ እኮ ነው ላይክ ልጅ ልጅ እንኳን ስትወልጅ እኮ ላይክ እንቁላል ሰተሽ እሱም የዘር አይ፣ ጉጂ ጥቅም ስለሚፈልግ ነው። እሱን የሆነ አንድ ሰው ዋጋ የሚከፈለው በነጻ አደለም። ባይ ዘ ወይ የሚታይ ነቲንግ ፎር ፍሪ ንምእሱ አብፍግሰ ቤተሰብ ፋሚሊ የምንለው ቤተሰብ በራሱ ማለት ነው። የሆነ ቤነፊት ኦፍ ዳውት ሳይኖረው ኢቭን ቤተሰብ። አም ሶሪ ፎር ሴይን ዲስ ብዙ ጊዜ እላቸው። ኢቭን እናት ከልጆቿ መሀል ለይታ የምትወደዋለ። ኢቭን እናት ገባችሁ ፍሪ የሆነ ምንም ነገር የለም፣ እዚህ ይሄ ዓለም ላይ ማለት ነው። ሁሉም የሆነ ጥሩ ስሆንልሽ ነው የምትወጂኝ። መጥፎ ሴትን ማን ይወዳል? መጥፎን ማን ይከተላል? ማን ይፈልገዋል? ኢቨን እኛ ያለንበት ማህበረሰብ እኮ በአይዲያ ልዩነት ማናምን ነን። አይዲያዬን ከተቀበልሽኝ አይዲያሽ ከተመቸኝ ነው የምከተልሽ። አይ የእሱ አይዲያ ይሄ ነው፣ አይዲያዋን ዋና አክብሬ አይዲያዬን ይዤ እኖራለሁ የምንባባል ሰዎች አይደለንም። ሆነስትሪ ለማውራም ማለት ነው በአይዲያ እንኳን ስንመቻች ነው ሚጣንም መወዳት ወይ ጂጂን መወዳት። አይ ይሄ የጂጂ ሀሳብ ነው። ሀሳቧን አክብሬ በልዩነቴ በእኔ ሀሳብ ደግሞ ቀጥላለሁ። አንባባለ ዊች ሚንስ ጊቭ ኤንድ ቴክ ነው። ገባሽ? ኢቨን ቤተሰብ ጋር እኔ አንዳንዴ የእውነት ስልቹ ያደረገኝ ኢቨን ወንድሞቼ ጋር ሁልጊዜ እናንተን ፕሮብሌም ብቻ አትንገሩኝ ብዬ እናድጋለሁ። ሲደውሉልኝ ለፕሮብሌም አትፈልጉኝ። እኔ ምን ውስጥ እንዳለው ጠይቃችሁኝ ታውቃላችሁ? ሰላም ነሾ፣ ደህና ነሾ ከማለት ውጭ ሌላ ኢላይ ምን እንደሚያስፈልግኝ ይሄ ያስፈልገናል እናንተ ከማለት ውጪ፣ እህታችን ምን ያስፈልግሻል ምን ላይ ነሽ ብላችሁኝ አታውቁም። ይሄ ነገር ነው አንዳንዴ የሚያሰለቸኝ። አሁን ችግር ለመስማት ሬዲ አይደለሁም እላቸዋለሁ። አሁን ስለ እናንተ ለማዳመጥ ሬዲ አይደለሁም። ልጄ ጋር ሲሄድ ግን ልጄን የማያሰለቸኝ ነገር ይመስለኛል። ማሚዬ ደህና ነሽ ወይ ነው እናቴ ይህን ፈልጋለሁ እንኳን አይልም። አንደኛ አስቤም ስለማደርግ ይሆናል ግን ልጄ ልጅነትም ሊሆን ይችላል። ከእድሜ በኋላ እሱም ፍላጎቶቹን ያስቀድም ይሆናል። አሁን ላይ ግን ይሄ ጊቬንድ ቴክ የሚባለው ነገር ልጄ ጋ የለም። ሰጥቶ መቀበልን አያውቅም። ገባችሁ? እውነተኛ የልጅነት ፍቅሩንና እናትነቴን ነው የሚፈልገው። በጊዜ ሂደት የቤተሰብንም እንትን ስታዩ ራስሽን ማስወደድ፣ ራስሽን መፈለግ ትጀምሪያለሽ። ገባሽ? ከሌለን የለንም ነው የገባኝ ነገር በህይወት። እሱ እኮ ነው ዳውት እኮ አልኩሽ እኮ። ጊቬንድ ቴክ ነው ላይፍ ነገር ግን ለጋራ ነገር ግን የጋራ ጥረት ነው የሚያስፈልገው። አንቺ ስልጁ ከሆን እስከ መቼ ነው እንደዚህ ንቆኙ ስልችነት አደለም። እኛ ነን ስልች ብለን ሰለች አለው። ኤቭሪቲንግ ሰለቸኛል አለችን። እንድትሰለችበት ምክንያት እንግዲህ ከቤተሰብ በላይ ምንም የለም አደለም። በተከታታይ ሲደወል ይሄ ሰላማዊ ነገር ደህንነትሽን ምናምን ምናምን ተጠይቀሽ ብቻ አለሽ ወይ ቤት ነው ምናምን በሚባለው ኮንቨርሴሽን አደለም። አንዳንድ ጊዜ አሁን ከወንድሞቼ ማለት አንድ ወንድም አለ፣ ኦል ዋን ይር ካልደወልኩለት አይደውልልኝም። ሰምሃው ከደወለልኝ ቢኮዝ ሂ ኒድ ሰምቲንግ ን ኢቨን ብሊ ይሄ ኦፍ ነው የሚያወጣኝ። በቃ ሰልፊሽ የሆኑብኝ ይመስለኛል። ገብቷቸውን ያ ነገር በቃ እንድሸሽ ያደርገኛል። በቃ አለ አይደል ለካ የሆነ ሰቶ መቀበል የሚባለው ነገር ጎልቶ የሚወጣብኝ ያኔ ነው። ተረዳችሁኝ? እምሰለቸው እሰለቻለሁ። በቃ አሁን ቫኬሽን ኢትዮጵያ ሄጄ ድባባቸውን እያየት እያየሁት መጀመሪያ የሄድኩኝ ሰሞን እና የእውነቴ ነው የምላችሁ ታዝባችሁ ከሆነ ቤተሰብ ጋር ስትሄዱ እንደሄዳችሁ ሰሞን የሚደረግላችሁ ትሪትመንትና ስትውሉ ስታድሩ አስራ አምስት ቀን ወር ምናምን ሀያ ቀን ምናምን ሲሆናችሁ ያለው እንትን አንድ አይደለም። ገብቷችኋል አይደል እነዛ ነገሮች እነሱም ያንን ባሳዩኝ ቁጥር እኔ ሞር ወደ መሰልቸቱ እየሄድኩ ነው የምመጣው። ማዳመጥ አልፈልግም ራሴን መሆን እፈልጋለሁ ምናምን። ይሄ እኮ ግልጽና ግልጽ ነው። ኢቨን ቤተሰብ ጋር ነው እኮ የምላችሁ እየቆያችሁ ስትመጡ በቆያችሁ ጊዜ ሁሉ ነገሮች እየቀዘቀዙ እየወረዱ እየወረዱ እየወረዱ ነው የሚመጡት። ያ ነው እኔን አሁን ስልችው የሚያደርገኝ። እኔ ሰዎች በትዳር አስራ አራት አመት ኖርን ሲሉ ደነግጣለሁ። ነግሬያቸዋለሁ አይደል አስራ አራት አመት ያለ መሰለቻችን አስራ አራት አመት ያለ መድከም ይኖራሉ እኮ ትዳር ውስጥ ይሄ አለመግባባት ምናምን ምናምን ነገሮች ይኖራሉ፣ ግን ተቻችለን ሲሉ ሁላ ሳቄ ይመጣል። በእርግጠኝነት ተቻችላችሁ አይደለም የምትኖሩት፣ አንደኛው ወገን ችሎ ነው። ያንን ደግሞ ነው ያልቀበል ተቻችላችሁ ሳይሆን የኖራችሁት አንዱ ወገን ችሎ ነው ተቻችለም ብሎ ነገር የለም አንደኛው ወይ ባል ችሏል ወይ ሚስት ችላል የኖራችሁት ተቻችሎ መኖር የሚባለው ነገር የለም አንዱ ሁሉንም ድክመት ተቀብሎ አምኖ ይሄ ለእኔ የተሰጠኝ ህይወት ነው ብሎ ኖሮ ነው እኔ ደግሞ ያንን የምቀበል ሴት አይደለሁም በቃ ካልተመቸኝ አልተመቸኝም ጉድላችሁ ናታ አባቴ ምን ይለኛል አንቺን ካልተመቸሽ ጠዋት አግብተሽ ማታ ፍቺ ልኝ ያ ማለት ፍቺ እያለኝ ሳይሆን በቃ ስሜቴን እንዳዳምጥ ነው እድል የሚሰጠኝ አንዳንዴ ችሎ መኖርና ተቻችሎ መኖር የተለያየ ነው። ብዙዎቻችሁ ችላችሁ ነው የምትኖሩት፣ ተቻችላችሁ አይደል። ያንን ማድረግ አለመቻል ስልቹነት ነው መሰለኝ የሚባለው። እኔ ስልቹ ነኝ። በቃ ኮንፈርቴን ለሚነሳኝ ነገር አልመችም። አንድ ዚያ ቀንጠክስ ኮምፓይስስ ያ ኮሜትን መከተል